በመጥራቱ ተስፋ ውስጥ ያለ ሞትና ትንሣኤ በሚል መሪ ቃል ታላቅ የወንጌል ሴሚናርና ኮንፈረንስ በቢሾፍቱ ከተማ በማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ ኢንተርናሽናል ቸርች በደማቅ ሁኔታ ሊካሄድ ቀጠሮ ተይዟል። ህዳር 19፣ 20 እና 21 ማለትም አርብ፣ ቅዳሜና እሁድ ለተከታታይ ሶስት ቀናቶች ይካሄዳል። በዕለቱም እግዚአብሔር ለትውልድ እንዲሁም ለምድርቷ መፍትሔና እረፍት አድርጎ ያስነሳቸው ሐዋርያትና ነቢያቶች እናንተን በኃይል በስልጣንና በሞገስ ያገለግላችኋል።

ዘላለም ጌታቸው ብርሃን በጨለማ ያበራል። ጨለማ ምን አይለው? ጨለማ ይዞ የሚመጣው ድህነት ነው፣ መከራ ነው፣ ጭንቀት ነው፣ ርክማን ነው ምናምን። በብርሃን መመላለስ እኮ ነው። ሴኩሪቲ ደህንነት የሚጠበቀው በብርሃን መሆን እኮ ነው። አይኔ ካልበራ ደግሞ ብርሃን እየበራ ምን ይጠቅመኛል? አይን ማየት አለበት። ሰማይና ምድር ቢጣበቁ ክራይስት ቢሰጥ ባይሰጥ ክራይስት ኢየሱስ ጌታ ሐዋርያ ዳንኤል ጌታቸው። ክርስትና እንዲያምር ትፈልጋለህ? ድለ መልአክ ምን አስተያየት አለ ስለ ሰይጣን ስለ እግዚአብሔር ምን አስተያየት አለ? ስለ ቸርች ምን አስተያየት አለ? ስለ ነቢያቶች ስለ ተለያዩ ምን አስተያየት አለ? አስተያየትን ካልቀየር ከእግዚአብሔር ነገር ይጎትታሃል። ሐዋርያ ይድነቃቸው ሽመልስ የዚህ ዓለም መልክ አለ። እግዚአብሔር ደግሞ እንድንመስለው የሚፈልገው ሌላ መልክ አለ። እንዳንመስለው የሚፈለግ መልክ ካለ ጌታ እንድንመስለው ደግሞ የሚፈልገው መልክ አለ። እንዴት አንድ ሰው አዘሴም ታይ የጌታም ያጋንንትም መሆን ይችላል? ጨለማ እኮ የምንለው ከትንሣኤ በፊት ያለ ህይወት ነው። ብርሃን የምንለው እኮ ዘ ሪዘሬክሽን ኦፍ ክራይስት ነው። እኛ በርቶልን ከኢየሱስ ውጭ ወደ ውጭ ኢየሱስ ተመንዝሮ የማያውቅ አብታችን ኢየሱስ ተመንዝሮ የማያውቅ ሁሌ ብንናገረው የማንሰለች ነቢይ መስፍን እናክርልኝም ብየን የመጣሁት አለ። አማካሪያችን በምክሩ ድሩም የሆነ እግዚአብሔር፣ ድምጻችንን የሚሰማ እግዚአብሔር፣ ባሪያ ሌለውና ስሙ ምን ይሆናል ብትሉ፣ ነገር ባዶ ነው ሊሆን አይችልም። የተባሉ ጉዳዮቻችሁ አካል ይለብሳሉ። በቤት በድንኳን በሥራ በጤንነት በሕይወት ላይ ያስጨንቀሃል። ነቢይ ሰለሞን ሰውና ወደ አፍ ቀርቦልሃል በአፍ መሰክረው ዘንድ በልብ ካምነው ዘንድ በልብ አምናዋል። አዎ በልብ ካምንቁ በአፍ ተናገረው። ልጅ ነኝ ብለህ በአፍ ተናገረው። የእግዚአብሔር ልጅ ነኝ ብለህ በአፍ ተናገሩ የማይ ተፋመት ተጋይ ኮልኛ ከለ እግዚአብሔር ይወደኛል ምን በአፈ ተናገሩ። የእግዚአብሔርን ቃል በሙላት የሚያገለግሉን ሲሆን ብዙዎች በትንቢት መንፈስ ይጽናናሉ ከተለያዩ ቀንበርና ስርዓት የሚፈቱበት ልዩ ጊዜ ይኖረናል። እንዲሁም በምስራቹ ቃል ብዙዎች ከጨለማው ወደ ብርሃን መንግስት የሚቀላቀሉበት አስደናቂ ጊዜ እንዲሁም ከቤተ ክርስቲያኑ አገልጋዮችና ከሌሎች ተጋባዥ ዘማሪያን ጋር በአምልኮ እጅ እግዚአብሔርን ከፍ የምናደርግበት ልዩና አስደናቂ ጊዜ ይኖረናል። ያስታውሱ ኅዳር 19፣ 20 ና 21 አርብ ቅዳሜና እሁድ በማውንት ዛይን ዘሲቲ ኦፍ ዘሊቪንግ ጋድ ኢንተርናሽናል ቸርች በቢሾፍቱ አጥቢያ ታላቅ የሆነው የወንጌል ሴሚናርና ኮንፈረንስ ይካሄዳል። አድራሻችን ቢሾፍቱ ቀበሌ 01 ኢኖቫ ፊት ለፊት ዳካ ሆቴል እና ኢየሱስ ቤተ ክርስቲያን መግቢያ ላይ ያለው ንግድ ባንክ ጎን እያገኝናል። ሁላችሁም ተጋብዛችኋል። ማውንት ዛይን ዘሲቲ ኦፍ ዘሊቪንግ ጋድ ኢንተርናሽናል ቸርች ትክክለኛ የለውጥ ስፍራ